አንጠብቅም። ደንዝዤም በተለያየ ነገሮች በተለያየ ነገር በመንፈስ ደንዝዤ እሱ በሚያደርገው ድርጊት ደንዝዤ እል ነበረ ብለሽ አስቀምጥሻል። የተረዳሁት ነገር እኔ የተረዳሁትን ነገር ነው። እሺ። ሀሳቧን መጨረስ ነበረባት ሳለሳት ጨረስ ነው የወረደችው። ለማንኛውም ለማንኛው ስለዚህ ጉዳይ ዛሬ ከሀቢባ ጋር እንጨርሳለን። አሁን ስራ ለስራ አንዳንድ ቁጥር ጻፉልኝ። ዛሬ ከሀቢባ ጋር ገብቼ ይቅርታ የሚባለውን ይቅርታ ብዬ፣ ሌላው ደግሞ እውነት እንዲወጣልኝ እውነት ማስወጣት እፈልጋለሁ። ከዛ በተረፈ አሁን ስራ ለስራና ሀቢባ ጋር ዛሬ የመጨረሻ አቀባለሁ። ሰላም እንዴት ናችሁ? ይሰማል አለው እግዚአብሔር ይመስገን ይሰማል። እና ሰላም ማለት እኔ ያው ለመግዛት ነው። ምሳሌ እንደባው ሰው እዚህ ጋር መተው አስተያየት ሲሰጡ አትቀበይ ይበቃ። ለስራ ከሆነ ብቻ ካልሆነ ከአንዳንድ ኮሞዲኔተሮች እያስወርዱ ለስራ ብቻ ይሄን ይሄን ይሄን ለማዘዝ ብቻ ሌላ ወሬ አውርቶ አውርቶ ነገሩ ከሚዛ ይሄን ነገር እዚ ቦታ ላይ አታሽ አታውሪ። እውነት ነው ማሪያ፣ ምክንያቱም ሰበብ ነው የሚፈልጉት እንዳስ ብላኛል። ስለዚህ ነገር ካልዘጋሽ በስተቀር ከላይ ብስክት ጠፊ ድረስ ነው የምትማረሪ። ስለዚህ እዚ ነገር ላይ አታንሱ። ኦኬ፣ ትገዣለሽ አትገዢ ማለት ማውረድ ትገዣለሽ አትገዢ ማውረድ ብርቻ እንጂ ስለዚህ ነገር ወሬ አታ አታ አስተላልፊስ እዚ ቦታ ላይ ከታች ለምትገቡ ለምትመጡት ሰዎች ልስታችሁ እንትኑን ዛሬ ከሃቢባ ጋር ገብቼ የመጨረሻ እናገራለሁ። ሌላው ደግሞ እውነትም እውነቱ እንዲወጣልኝ ለቃላቱ ደግሞ ይቅርታ ማለት ስላለብኝ ሁሉንም ይቅርታ ማለት አለብኝ ለቃላቱ ማለት ነው። እውነትን እግዚአብሔር ስለሚያወጣው እንዲወጣልኝም እፈልጋለሁ። ከሃቢባ ቤት በኋላ እንገናኝ፣ እገባለሁ ዛሬ። አሁን ልሽጥ፣ ልስራ የምትገዙ ብቻ አንዳንድ አንድ ቁጥር ጻፉልኝ። ከዚህ ገብታችሁ ምንም አይነት ነገር አትበሉ፣ ለኔ ለደገፋችሁ። ስለ ቦይሱ እኮ ቆይ እንግርሽ፣ እህታችን፣ ስለ ቦይሱ እኮ እዛው ነገር መልሰሽላችኋል አይደለ? ተገድጄ ራስዋ አስገድዶኝ ነው ብላ መልሳለች። አሁን እዛ ምን ትቀባጠራላችሁ? አዳሚ ማለት ነው ሰታደች እኮ እዛ ተገዳም ሆነ ፈልጋም ቢሆን እሱ ፈጣሪ እና እራሳቸው ግለሰቦች ብቻ ነው የሚያውቁት። ግን አሁን እዚህ ጋር ኮሜንቶች ገብቶኛል። እዛ ላይ ቦታ ላይ መጀመሪያ ነገር የተጀመረበት ቦታ ላይ ነገሩ ያልቃል። እዚህ ጋር ግን ስራ እስከሆነ ድረስ ስራ ብቻ። ከዛ በኋላ እንደዚህ አይነት ሌላ ሀሳብ የሚያረና ምድን ሰዎች ከአንዳንድ ማስወረድ አለቀ

አርባ ምናምን ሰዎች ያላችሁ ፎሎ እየተደራረጋችሁ ማለት፣ እሷን መበረፈቷት እናንተም ፎሎ ተደራረጉ። ቤቱን ታብታብ አድርጉ። ቤተሰብ ያልሆናችሁ ጋር ተዋወቁ። ፎሎ ተደራረጉ። ከር ነገር ስሩ። ጎበዝ መልዕክት ሃቢባ ጋር ስንት ሰዓት ነው ቀጠረ ያለች? ምን እያደረገ ነው? ስትገባ ስትገባ እገባለሁ የለች የለችም። አሁን ሰውየው ነቀልኩት ማሪ የሆነ ሊረብሽ መሰለኝ የገባው። ችግር የም ነቀልኩት መግዛት ብቻ ለምትፈልጉ ነው የምትገቡት። አሁን መግዛት ለምትፈልጉ የጣፈ ሰው አለ። የሚገዛ ከሆነ የምትገዛ ከሆነ ጠይቂያትና ታፈጫታለሽ። እዚህ ጋር ስገብቻታለሽ። መግዛት ለምትፈልጉ ብቻ ገብታችሁ ሳታወሩ ከምትወርዱ ተሳቢ አለሽ እንደ ማሪ። ተሳቢ የራያ ቀሚስ አለሽ። ተሳቢዋ የራያ ቀሚስ የለም። አሁን አልመጣም። ይኸው ተስር እየተጠያየሽ ነው። ተሳቢ እያለችሽ ነው። ይላትም አልገቡም

ዋሳብ ጋር ግቢልኝ እያለችች ነው ዋሳብ ላይ